ከመቶ 83 በላይ ገልጽ ያለው የጉንዳን ማህበረተኞች የሚል አንድ መጽሐፍ ነው። ውጣ አልወጣ ውጣ አልወጣም። እና አብርሃም ከዚህ በፊት የጉንዳ ማህበርተኛ የሚል መጽሐፍ አስመርቃለሁ ብለህ ነበር። የጉንዳ ማህበርተኛ የሆናችሁ ግን እናንተ ናችሁ አሁን ላይ። ስለዚህ እኛ የጉንዳ ማህበርተኛ ብለን ማስመረቅ አለብን። ሳስበው ማለት ነው አንድ ህፃን ህፃን እኮ ነው የደረገ። በመቀጠል ደግሞ ማለት ነው ህዝቡ ላይ እኮ ጢባ ጢቤ እኮ ነው እየተጫወድክ ያለው። ጢባ ጢቤ ማለት ነው እንዳንተ ህዝብ ላይ የቀለደ የለም። የምሬ ነው የምላችሁ። እና አብርሃም ድሮም ድራማ ሰሪ ነበረ። ሌላኛው ደግሞ ቡታጀራ አልገቡም ለምትሉ ደግሞ ገብ ገብተዋል። ቡታጀራ ሮያል ፋሚሊ ጠጥ በሉ እነ ግሬስ ፋሚሊ፣ እነ ጨረቃ ፋሚሊ፣ ኧረ የቡታጀራ ስደተኞች በጠቅላላ በሉ እና የአዲስ አበባዎች አንዳንድ ልጆችም አሉ። እዛ በጠቅላላ ሄደው ሬዴት ሆቴል ነው ያረፉት፣ ጋይስ አዎ፣ አምናች ተቀበሉ። አብርሃም እና ሩታ ደግሞ ማዘራቸው የሩታ እናት ተቀበለቻቸው። ከዛ በኋላ ሄዱ ማለት ነው። እዛ ነው ያሉት። ጥባ ጥቤ ነው የሚጫወቱብን እኛ ላይ። በተለይ አብርሃም አንተ ችግር ደረሰበት። እኔ ምን ብድያታ? ምንም አልበደልካትም። ምን በደልካት? ምንም ጎትተልናሽ ጎትተ ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ድናችሁ ክቡራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልደና ናችሁ? እናንተ ላይክ ሼር ሰብስክራይብ እያደረጋችሁ። ለማንኛውም አብርሃም ድሮም ድራማ ሰሪ ነው፣ አሁንም ድራማ ሰሪ ነው። ቀጣዩ ደግሞ ፈጣሪ ያውቃል፣ አናቅም ማለት ነው። እንደ ትልቅ ሰው የጉንዳ ማህበርተኛ የሚል መጽሐፍ አለን አስመርቃለሁ ብሎ ነበረ፣ ሳያስመርቀው ቀረ። ሌላ ድራማ ተጀመረ ማለት ነው። ሌላ ድራማ ሲጀመር በቃ ይሄ ድራማ ነበረ እ ድራማ አለን አስመርቃለሁ ሲል ነበረው እያልን ነበረ እና ለማንኛውም የጉንዳ ማህበርተኛ የሚሉ መጽሐፍ እናንተ ላይ ነው የሚሰራው ማለት የጉንዳ ማህበረተኛ ብለን እናስመርቃችሁ። ወላ ወንድ ወላ ሴቱ እኔ ያላሽቃ ብጥንካውን በኋላ ጋይስ ሁላቸውም ማለት ነው ህዝብ ላይ እየተጫወቱ ያለ ጥባ ጥቤ ግን ከአብርሃም የበለጠ ጥባ ጥቤ ተጫወታለ። እነ አብርሃም እና ሩታ ማለት አንድ ጥያቄ ልጠይቃቸው በዙሪያቸው እነ ሮያል ፋሚሊ እነ ጨረቃ ፋሚሊ ቀጥሎ ደግሞ ብዙ እነዚህ ሶራ ሶራ ማን ነው እናንተ ሱራፌል እነ ክሮቤል የመንታ የተወለዱት ከነ ሚስቶቻቸው ምናምን ሄደዋል፣ ቡታጅራ ገብተዋል። እነ ሮያል ፋሚሊ እናንተ እነሱ ጥሩ ጥሩ ቪዲዮ ሲፖስቱ ፋሲሉ እናንተ፣ የሀዘን ቪዲዮ ስትፖስቱ አታፍሩም። የምር ለእናንተ ያፈርኩኝ። የምር ነምናቸው፣ አትሸባቀቆም እንዴ? የሩጣትና ተቀብላ ቤቷን ወስዳ ቤቱ ሰዳቱ ሰዳ ላቅም ግን ሆቴል ቤት ሄደዋል። ከተቀበለቻቸው በኋላ ማለት ነው። ይሄን ሁሉ ተደርጎላቸው እናንተ ካህዲ ማለት ነው። እዚ ጋር መታ አብርሃም በሆቴል ቤት ቁጭ ብላ ሌላ ታሪክ ትሰራለ እንዴ? ህዝብ ላይ ድበ ድቤ ነውር አይደለም እውነት ነውር ነው እንዴ? ጎድተህብ እንድትመጣ ነው። በዚያ አካሄደ ማለት ነው። እና ያው ሩታ ጓዝዋን ጠቅለላ ነው የሄደችው። ጋይስ ቡጣ ጀራ ማለት ነው። እንዲያ ሩታ አሌድኩም ብለሽ እንዳመጪ አደራሽን እዴ የምሬ ነው ወሽ መጣቸውን ብጥስ እንዳ ረ ብቻ መጣችን ነው እንዴ ቢያንስ አንዳችሁ ብትዋሹ አንዳችሁ መዋሸት የለባችሁ በቃ አብርሃምም ደግሞ ያደርጋል ጠብቁ ምን ና ሩታም ስትመጣ በሰላም ገብቻ በሰላም ገብቻለሁ ከቤተሰቦች ጋር ተገናኝቻለሁ ብላ ነው እና የምሬ ነው ምላችሁ እንዴ አሁን ማለት ነው እነዚህ ጠቅላላ ዩቱበሮች ከሁለት ቀን ከሶስት ቀን በላይ አይቆዩም፣ ቤተሰብ ይመለሳሉ ጠቅላላ። ምክንያቱም መላላጥ ብሎ ነገር የለማ፣ አይላላጡም፣ መላላጥ አይችሉም። እነዚህ ልጣጭ ሁላ ማ ውስ ልጣጭ ሁላ ልጥፍጥፍ የሚሉት የነበረ፣ አሁን እኮ ጫካ ለጫካ ሄደ እኮ ነው ቪዲዮ የሚቀርጹት እንዳስፈለጋቸው፣ እኮ ወይ ሆቴል ቤት፣ ወይ ሆቴል ቤት ውስጥ ውስጥ ነው፣ ክፍል መኝታ ክፍል ነው የሚቀርጹት። ከዛውጭ እኮ ግቢ ምናምን እንደዚህ አይቀርጹ በጭራሽ። እና ሴትና ወንድ ሲላላጡ ስለማይታዩ ማለት የለማ አይቻል ስለማይቻል አሁን ጋ ሁለት ቀን በላይ አይቆዩም። አዳሜ ኮ ትጨማለቁ ነበረ፣ ይሄ ሁሉ ህዝብ እንደሄዳችሁ ተጨማልቃዎቹ ትመለሱ ነበረ። ግን አሁን ሹልክ ክብላችሁ እንደገባችሁ ሹልክ ክብላችሁ ውጡ። እውነቴ ነው ምላችሁ። ውሸትና አስመሳይነት አትልቀቁባቸው ማህበረሰቡን። እንዴ ከእናት ከአባት ከህፃኖች ሳትጨርሱብን እባካችሁ። ሹልክ ክብላችሁ እንደገባችሁ ሹልክ ልክ ብላችሁ ወጡ። እናንተ ሁሌ ሐዘን፣ ሁሌ ውሸት፣ ሁሌ ማስመሰል አይሰለቻችሁም? እኮ የምር አይሰለቻችሁም? እና ቪዲዮያቸው እዛ የእናንተ ቪዲዮ የሚያዩ ሰው እናንተ ስትሄዱ እዛ ጋር ዝንጥ ስትያዩ ውሸት በማዋሸትና በማስመሰል ለካ እንደዚህ አይነት ነገር ይገኛል ብለው ደግሞ ማህበረሰቡን ሳታበላሹብን በፊት ሰተት ብላችሁ እንደገባቸው ሰተት ብላችሁ ኩለት ቀን ሶስት ቀን ይበቃቸዋል፣ ውጡ። እውነት ውጡ። እና ቤተሰብ አልሄዱም የምትሉ ሰዎች ሄደዋል። የምሬ ነው ምላቸው። የሩታ እናት ነው የተቀበለቻቸው ማለት ነው። እነሱ ሊደብቁ ይችላሉ። እኔ የሚደብቁ ነው የሚመስለኝ። አሁን ራሱ ግን ጓዝዋ ጠቅልላ ሄዳለች። የሩታ ስድስት ወር እቆያለሁ ብላቸው ግን እንኳን ስድስት ወር እኔ ሶስት ቀኑን ከቆየች ዲያ ጥሩ ነው። የምር እኔ የምትወልድ ራሱ አይመስለኝም እዛ ማለት ነው። ግን እንዳልሄደ ሰው ሰላም እንዳልሆነ ሰው ደግሞ እኔ ለእናንተ ተሸማቀኩኝ። እነ ሮያል ፋሚሊ ያሉ ይሄ ሁሉ ህዝብ ያለ ምን አይሰለቻቸውም እንዴ? ብሎኮ ሰው ይንቃቸዋል። ሰው አዛ ተመልካቹ አድርጎ ተመልካች ላይ ጥባ ጥቤ በተለይ እንደ አብርሃም ጥባ ጥቤ ተጫወታለ እንዴ! የፈጣሪ አለ ያንተስ ነገር ከፋ። ምንም አላጠፋህም እኮ አልነኩ፣ ምንም እንዴ። አንተ ምን አጠፋሁ እኔ? ጥፋቱ እኮ አብርሃም አይታየውም እኮ ጥፋቱ የሚል አንተ ሁሌ ራስ ወዳድነት አይሰለችም እንዴ አብርሃም? የምሬ ነው ላ የሰውን ጥፋት ማለት ነው ጎልጉሎ ፈልፍል አውጥቶ ንትን ያጋልጣል። የራሱ ጥፋት ግን ጥፋት አለብኝ እኮ አይልም። ምን አጠፋሁ? ምን አደረግኩ? ምንም አላደረግክም። ሴትም አላየንም እንዴ አይናችን ግንባር ያደርገው በሚለው እንወስደዋለን እኛ ራሱ ምንም አላየንም ማለት ነው እና አሁን ጎትቶብን ሊመጣ ነው መሰለኝ ሳስበው ቤተሰብ ያው አሁን የሀዘን የሀዘኑ ቪዲዮ ይፖስቱና መጨረሻ ላይ ምናልባት የመልሱ ቪዲዮ ይፖስቱታል ግን የሚፖስቱት ራሱ አይመስለኝም ጋይስ የምር የሚፖስቱት ራሱ አይመስለኝም ብቻ የመልስ ቪዲዮዎች ምናምን አሉ እንጠብቃቸዋለን። ለማንኛውም ግን እኔ በእነሱ ደህና ነገር አልጠብቅም። ሀዘኑ ሳይጨርሱ እነሱ እኮ አመት ለአመት ሁሌ ሀዘን ነው። እነሱ ቤት አንድ ቀን ደስታ የለም። እኔ እንዴት በየትኛው ሰዓት እንደሚደሰቱ አላውቅም። ህዝብ እናሰለች። ለነገር ህዝብ አይሰለችም። እየመጣ እያያችሁ አይደል እንዴ? ምን ይሰለቻል? እናንተኛን ላይክ፣ ሼር፣ ሰብስክራይብ አድርጉን። እውነቴ ነው ምላችሁ፣ ምን ትሰለቻላችሁ? አሽቃባጭ ሰብስክራይብ አድርጉን፣ ላይክ አድርጉን። በቃ እነሱ ዲባ ዲቤ ነው የምንጫወቱብን። ገብተዋል ሁላቸው፣ እነ ፀጌ፣ እነ ዳኔ፣ በቃ ሩያል ፋሚሊ በጠቅላላ ይሄ ሱራ ማነው ሱራፌል? ሱራፌል የሚባለው የሆነ መንታ ልጆች አሉ የሚመሳሰሉ ምንም ነገራቸው የማይለያይ ማለት ነው። እሱ ከነ ሚስቱ ነ ሄለን ሰው የቀረሰው ጠይቁኝ፣ የቀረሰው ግን ጋይስ እነዚህ ሁሉ ቶባር ሰደት ብለው እንደገቡ ሰደት ብለው እንዲወጡልን የምፈልገው እንዴ እናትና አባት ሳይጨርሱብን ማለት ሳይበክሉብን፣ ቀጥሎ ደግሞ ህፃናቶች ማለት ነው። በህግ አምላክ ቶሎ ብላችሁ ውጡ። እውነት የለም እዛው እዛው በለመዳችሁበት እንትን በሉ እንጂ እንደገባችሁ ውጡ። ያው እንግዳ ተቀባይ ነው ቡታጀራ ይቀበላል፣ ግን እንድትወጡልን እንፈልጋለን። በአክብሮት እንድትወጡልን እንፈልጋለን። ስለዚህ አንፈልጋችሁ ለሁለት ቀን ለሶስት ቀን ፈቅደናል። ከዛ በላይ ግን አንፈቅድም። ተከታላ ተላላጡ ማለት ለነገሩ እነሱ ማስችላቸው አይቀመጡም። ምክንያቱም መላላጥ ስለማይቻል ማለት ነው። ጫካ ለጫካ ነው ቪዲዮ የሚቀርጹላቸው ጠብቆ ነው የምናለች በር በየቤቱ እያገባቸው ጉታደራ የሄዱ ሰዎች ወይም መንገድ ለመንገድ መንገድ ለመንገድማ አይቀርጹም። ወይ በሆነ ቦታ ነው በድብቅ የሚቀርጹት፣ ወይ ጫካ ለጫካ ወይም ደግሞ እንደዚህ ይሄ ምድረ ሆቴል ቤት በያዙት ቦታ በውስጡ ነው የሚቀርጹላቸው እንጂ ሌላ እንደዚህ ሆቴል ቤት ገብተው እንዳስፈለጋቸው ምናምን እንደዚህ ንጹ ቦታ አስፋልት ወጣ ህዝብ ያለበት የለም። ወፍ የለም። ሄዳችሁ ማየት ትችላላችሁ። ደግ ሆናችሁ የምሬ ነው ምላቸው። እናንተ ልጣጮች እንደ ህፃናት ራሱ ታበላሹብን ነበረ። ነገር ግን በዚህ ልክ ጥባ ጥባ ያትጫወቱብን ህዝቡ ላይ ያትጫወቱ። በቃ አሁን የሀዘን ሀዘኑን ይፖሰትላቸዋል። መጨረሻ ላይ መጨረሻ ላይ ቢፖሰዱስ ምኑ ያስደስታል? ቤተሰብ ነው ምላቸው። አሁን እነሱ ትላንትና የሩታ እናት ተቀበለቻቸው አደል? ከዛ ወደ ሆቴል ሄዱ አደል? ከዛ በኋላ መልስ ተጠሩ በሁለቱም ወገን አደለ? እሺ ያንን ቪዲዮ አሁን ሀዘን ሀዘኑን ይለቁና፣ ከዛ ጋሽ ያስታርቃቸዋል። ቤተሰብ ይገባበታል። በቃ መለሱ እንደዚህ ምናምን ይባላሉ፣ ይታረቃሉ፣ እሱን ይለቃሉ። ከዛ የመልስ ቪዲዮ መልሱ ቪዲዮ ይፖስታሉ ማለት ነው። ዛሬም የሀዘን ነው፣ ነገም የሀዘን ነው፣ ከነገ ወዳም የሀዘን ነው። ያንን ግን ይቆያል። እውነቴ ነው ብላችሁ ይቆያል። ደግሞ የሚመለሱት ቶሎ ነው፣ አይቆዩም ማለት ነው። እዛ ምክንያቱም እንዴት አድርገው ነው የሚላላጡት? መላላጥ አይቻልም እዛ ሴትና ወንድ መተለጣጥፉ፣ ግን ሩታና አብርሃም መስራት ይችላሉ፣ ባልና ሚስት ናቸው። አብረም ከሌላ ሰው ጋር ተለጥፎ መስራት አይችልም። ሩታም ተለጥፋ መስራት አትችልም። ሌሎቻቸው ሚድወር ተለጥፎ ተለጥፈውን መስራት አይችሉም። ደጎ ሆናችሁ እና አብርሃም አሁን የጉንዳ ማህበርተኛ የሚለው መጽሐፍ እባክህ ለእኛ ስጠንና ጉንዳ ማህበርተኛው እናንተን ተክተን ነው የምናስመርቃቸው እኛ ተመልካቾች እናስመርቃለን። እውነት የስራ ሰዎች ናቸው፣ ጎበዞች ናቸው። ባይዞ ወይ የምሬ ነው ምላቸው ይህንን አክል አርቀው አስበው ህዝብ ላይ ጥባጥብ የመጫወታቸው ጀግና ናችሁ፣ የምር ጀግና ናችሁ። ጋይ ሰላሙን ልኝ ለማንኛውም